አሰላሙ ዓለይኩም ወረህመቱላሂ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በደህና መጣችሁ። እንደገና በአማርኛ ትምህርት ተመልሰናል ማለት ነው። እናንተ እስከ መጨረሻው ድረስ እነዚህን ብዙ ቃላቶች፣ ረጅምና አጭር ቃላቶች ስላሉ እስከ መጨረሻው አብራችሁ የትቆያላችሁ ማለት ነው። ለዚህ ዩቲብ አዲስ የሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሸር በማድረግ የዚ ዩቲብ ቤተሰብ አባል መሆን አላችሁ። በየጊዜ መለክላችሁ ቪዲዮዎች ለእናንተ እንዲደርሱ ይሆናል ማለት ነው። እንዲሁም የኦንላይን ትምህርት መማር የምትፈልጉ በጉሩፕም ሆነ በግል መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩላችሁ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም፣ ኢሞ፣ ዋትሳፕ፣ ቴሌግራም ደውላችሁ አናግሩን ትምህርቱን የምንሰጥ ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁ ይቆዩ። እንግዲህ መጀመሪያ በዚህ በአንድ ቁጥር ላይ ያሉትን እነዚህ አምስት ቃላቶች እናነበለን። ከታች ወደ ታች ወደ ታች ያለ እምንቀጥል ይሆናል ማለት ነው። እንግዲህ እዚህ ጋር የደዱ መጀመሪያ ፊደል ደ አለች። ከደቀጥሎ የበቡ አራተኛ ፊደል ባ አለ። በአንድ ላይ ደ ባ ደ ባ። እዚህ ጋር ስንመጣ ሰው የደዱ መጀመሪያ ፊደል ደ የፈፉ መጀመሪያ ፊደል ፈ ደ ፈ እና የጠጡ መጀመሪያ ፊደል ጠ ደ ደ ፈጠ ደፈጠ ደፈጠ። እዚጋ ስንመጣ የበቡ መጀመሪያ ፊደል በ የረሩ ስድስተኛ ፊደል ር በር የነኑ መጨረሻ ፊደል ኖ በር ኖ የሰሱ ስድስተኛ ፊደል ስ በር ኖ ስ በርኖስ በርኖስ። እዚጋ ስንመጣ የከኩ አራተኛ ፊደል ካ የበቡ አራተኛ ፊደል ባ ካ ባ ካባ ከባ ካባ። እዚህ ጋር ስንመጣ የተቱ መጀመሪያ ፊደል ተ የነኑ ስድስተኛ ፊደል ን ተን የከኩ መጨረሻ ፊደል ኮ ተን ኮ የለሉ ስድስተኛ ፊደል ል ተ ን ኮ ል ተንኮል ተንኮል። ሲወደ ሁለተኛው ቁጥር ስንሄድ እዚህ ጋር የአኡ መጀመሪያ ፊደል አለ። ከቀጥሎ የያዩ አራተኛ ፊደል ያ አለ አያ የለሉ አምስተኛ ፊደል ሌ አያሌ አያሌ አያሌ። እዚህ ጋ ስንመጣ የጠጡ ስድስተኛ ፊደል ጥ የቀቁ ሶስተኛ ፊደል ቂ ጥቂ የተቱ ስድስተኛው ፊደል ት ጥቂት ጥቂት ጥቂት። እዚህ ጋ የተቱ ስድስተኛው ፊደል ት ቀጣ የለሉ ስድስተኛ ፊደል ል ትል፣ እና ቅ ስድስተኛ ትልቅ ትልቅ ትልቅ። እዚህ ጋር ስንመጣ የበቡ ስድስተኛ ፊደል ብ የዘዙ ሁለተኛ ፊደል ዙ ብዙ ብዙ። ስለዚህ ጋር ደግሞ የከኮ መጀመሪያ ፊደል ከ የበቡ አራተኛ ፊደል ባ ከባ የደዱ ስድስተኛ ፊደል ድ ከባድ ከባድ ከባድ። የገጉ መጨረሻ ፊደል ጓ የመሙ መጀመሪያ ፊደል መ ጓ መ የጀጁ መጀመሪያ ፊደል ጀ ጓ መ ጀ ጓ መ ጀ። እዚጋ የቀቁ እቺ እንትን ፊደል ትባላለች ዲቃላ ፊደል ትባላለች፣ ቋ ነው የምትባለው ፊደል ቋ የመሙ መጀመሪያ ፊደል መ ቋ መ የጠጡ መጀመሪያ ፊደል ጠ ቋ መ ጠ ተቋመጠ እዚህ ጋር የሁለት ፊደሎች አሉ። የመሙ መጀመሪያ ፊደል መ ቀጣ፣ የተቶ አራተኛ ፊደል ታ መ ታ መታ። እነዚህ እዚህ ጋር ሁለት ተደጋጋሚ ፊደል ምትያቸው ደግሞ ውህድ ፊደል ናቸው፣ ወይ ዲቀራ ፊደል። ልክ እንደዚህ እንዳቋማ ማለት ነው። ምን ይባላል ፊደሉ? ጓ ይባል። ጓ ሁለት ስንለው ጓ ጓ ጓ ጓ ጓ እዚህ ጓ ጋር ሃ አለ እዚህ ደግሞ የአኡ ስድስተኛ ፊደል እና እና ፊደል አለ እና እዚ ሃመሩ አለች እና ሃና ነው። እዚህ ጋር ደግሞ እዚህ ጋር ሲመጣ ደግሞ አራተኛው ጋር የመሙ አራተኛ ፊደል ማ የነኑ የመጀመሪያ ፊደል ነ ማነ የጻጹ ስድስተኛ ፊደል ጽ ማ ነ ጽ ማነ ጽ ማነ ጽ እዚህ ጋር ደግሞ የመሙ አራተኛው ፊደል ማ የቀቁ አራተኛው ፊደል ቃ ማ ቃ የነኑ አራተኛ ፊደል ና ማቃና የተቱ ስድስተኛ ፊደል ት ማ ቃ ና ት ማቃናት። ይሄ ደግሞ የመሙ መጀመሪያ ፊደል መ የገጉ ስድስተኛ ፊደል ግ መግ የራሩ አራተኛ ፊደል ራ መግራ የተቱ ስድስተኛ ፊደል ት መ ግራ ት መግራት መግራት ይሄ ደግሞ የመሙ አራተኛ ፊደል ማ የሰሱ ስድስተኛ ፊደል ስ ማስ የተቱ መጀመሪያ ፊደል ተ ማስ ተ የከኩ አራተኛ ፊደል ካ ማስ ተ ካ የከኩ መጀመሪያ ፊደል ከ ማስ ተ ካ ከ እና የለሉ ስድስተኛ ፊደል ል ማ ስ ተ ካ ከ ል ማስተካከል። ማስተካከል እዚህ ጋ ስንመጣ የሀሁ ሁለተኛ ፊደል ሁ አለ የለሉ ሁለተኛ ፊደል ሉ ሁሉ የማሞ ስድስተኛ ፊደል ም ሁሉ ም ሉ። በጣም ጠቃሚ ስለሆነ እንዳትሰላችሁ፣ እነዚህ አምስትና ስድስትን በደንብ ስለምናያቸው በደንብ ተከታተሉ። እየጻፋችሁ ቢሆን ደግሞ ይበልጥ የተሻለ ይሆናል ማለት ነው። ወደ አምስተኛው ስንመጣ የተቱ መጀመሪያ ፊደል ተ የገጉ ስድስተኛ ፊደል ግ ተግ የደዱ አራተኛ ፊደል ዳ ተግዳ። የረሩ መጨረሻ ፊደል ሮ ተግዳሮ እና ት ስድስተኛ ፊደል ተግዳሮት። ተ ግ ዳ ሮ ት ተግዳሮት። እዚህ ጋር ስንመጣ የቻችሁ ስድስተኛ ፊደል ች የገጉ ስድስተኛ ፊደል ግ ችግ። የረሩ ስድስተኛ ፊደል ር ችግር። ች ግ ፍረ ችግር ያ ደግሞ የደዱ መጀመሪያ ፊደል ስጥ ፊደል እንደ የከኮ መጀመሪያ ፊደል ከ ደ ከ የማሙ መጀመሪያ ፊደል ማ ደ ከ ማ ደ ከ ማ ያ ደግሞ ያ ፊደል መጀመሪያ ፊደል አ የረሮ መጀመሪያ ፊደል ደረ አረ የጀጁ መጀመሪያ ፊደል ጀ አ ረ ጀ ገደብ የኸፉ መጀመሪያ ፊደል ፈ ያለው አራተኛ ፊደል ራ ፈ ራ ወደ ራ ስድስተኛው ስንመጣ የአኡ መጀመሪያ ፊደል አ የለሉ መጀመሪያ ፊደል ለ አለ የመሙ መጀመሪያ ፊደል መ አለ መ አ ለ መ አለ መ ገደሙ ሁለት ፊደል አለ የገጉ መጨረሻ ፊደል ጎ እና የደዱ አራተኛ ፊደል ዳ ጎዳ ጎዳ ጎዳ። እዚህ ጋር ደግሞ ስንመጣ አ የመጀመሪያ ፊደል የነኑ መጀመሪያ ፊደል ነ አነ የጠጡ አራተኛ ፊደል ጣ አነ ጣ የጠጡ መጀመሪያ ፊደል ጠ አነጣጠ እና የረሩ መጀመሪያ ፊደል ረ አ ነ ዚህ ጋ የቀቁ መጀመሪያው ፊደል ቀ የማሙ መጀመሪያ ፊደል መ ቀመ የቀቁ መጀመሪያው ፊደል ቀ ቀመቀ የማሙ መጀመሪያው ፊደል መ ቀመቀመ ቀመቀመ ጋ የበቡ መጀመሪያው ፊደል በ የረሩ መጀመሪያው ፊደል ረ በረ እንደገና በ በረ በ የረሩ እንደገና መጀመሪያው ፊደል ረ በረበረ በረበረ። ወደ ውድ የጥናት አካዳሚ ተከታታዮቻችን እስከዚህ ድረስ እንኳን አብራቸው ቆያቸው ማለት ነው። አማርኛ ብቻ አደለም እንግሊዝኛ ሂሳብም ስለምናስተምር ይህን ዩትብ ሰብስክራይብ አድርጎ እንዲሁም በዚህ እስክሪን ከተቀመጣችሁ ላይ ስል ቁጥር ማለት ነው ደውሉ ነው። ኦንላይን መማር ምትፈልጉ መማር ትችላላችሁ። ቀጣዩ እስክንገናኝ ሰላም አለ።